ቆብ ሰላም እንዲናቸው በያላችሁ በጥሉ ነገር ሰላም ነው። አሸይና አሸይና እንዲላችሁ ሞኝላችሁ አለ። ቤተሰቦች ሱቱ ጎቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችሁ አለ። ዛሬ ወደ ሚዛናችን ይዘነው መጣን። እንግዲህ የሞጣ ቀራንዮ የቅሌት ቪዲዮ ነው። ይህን ቪዲዮ ማን እንዳወጣበት አላውቅም። ሰውየው እብድ ሆኗል። ወፈፍ የሆነ ጨርቁን ጥሏል። ወርቅ አይተነን ሙልጭ አድርገው አንተንም አልለቅም አንለቅቅም እያለ የዛቶ ነው። ዳኛ ዋለንም ድም አንላቅቅም አንተም አለህበት፣ እዚህ ቪዲዮ ሲወጣ አንተም አለህበት ወርቅ አይተኖ አለበት አንላቅቅም ገና እንጎዳደላለን እያለ ነው። እንግዲህ እኔ ሞጣ ቀራንዮ ከዚህ በላይ የምጠብቀው ጋጠወጥና ባለጌ ሰው ነው። እውነትን ለመናገር ዝሙት ቦታ ተገኘ በሚስትለ አማጎጠ የሆነ ነው ጋር ሸርሞ እኔ ከዚህ በላይ እጠብቃለሁ ሞጣ ቀራንዮ በሰው ደም የሰከረ ወፈፌ ሰው ነው። ለእናንተ ነው እንጂ ትልቅ አክቲቪስት፣ ትልቅ ፖለቲከኛ የሆነው እኔ በእውነት በኢትዮጵያ ተስፋ እንድቆርጥ፣ በትውልዱ ተስፋ እንድቆርጥ ካደረጉኝ አንደኛው ጉዳዮች ሞጣ ቀራንዮ ነው። እጅግ በጣም በጣም ሕዝባችን ይህን ያህል ዘቁጣል ወይ ነው ያልኩት። ሚሊዮኖች በዚህ በኩል ሆኖ ኦሮሞን ሕዝብ ሙልጭ አድርገው አማራን የወከለ አስመስሎ ያዋርዳል። ሲፈልግ ደግሞ አማራን ኦሮሞን የወደደና የደገፈ አስመስሎ ደግሞ አማራን ሕዝብ እንዴ ስድቦችን እኔ መድጎም ይችላለሁ እንዴ ለአፍኩ ይዘጎንናለከው ሞጣ ቀራንዮ ደስ ባለው ጊዜ ወፈፈ ባለ ጊዜ ተነስተ እኮ የአማራን ህዝብ ሃይማኖቱን ጭምር ኦርቶዶክሳውያንን እንዴት እንደሚያንጓጥጥ ከቀ እናቃለ እንዴት አርጎ የትም እያፈንድርክ እየጎነበስክ ብለው ቅዱሳንን ጦርቶ እንዴት እንደሚያንጓጥጥ የከሸፈ የዘቀጠ ትውልድ መፈጠሩ ትልቁ ምሳሌና አምሳያው፣ ምልክቱ በትውልድ መካከል የህዝባችንን መዝቀጥ የሚያሳይ ታላቁ ሀውልት ሞጣ ቀራኒ ይሄ ትውልድ እግዚአብሔር የሆነ ተአምር ካልሆነ የሚድን ትውልድ አይደለም፣ የሚጠፋ ትውልድ ነው። በእውነት ነው ምላች። ምናልባት በትውልድ ውስጥ አልማዝ እንደሚገኝ ከመሬት ላይ ውድ አልማዝ የከበረው እንቁ እንደሚገኝ የከበሩ ወጣቶች ተፈጥረው ይህን ትውልድ ከሞት ያድኑት እንደሆነ ሌላ ጉዳይ ነው። ከዚህ በተረፈ ትውልዳችን የበሰበሰ ያበቃለት መሆኑ የምታቁት በነ ሞጣ ቀራንዮ ነው። ሙሉ ሚዲያውን፣ ቲክቶክን፣ ዩቲዩብን፣ ኢንስታግራም ሞጣ ቀራንዮ አይደለም። በሞጣ ቀራንዮ ስም ዩቲዩብ ብትከፍቱ በብዙ ሺህ የሚቆጠር ፎሎወር ሰብስክራይበር ታገኛላቸው። አይጎርማችም። በሞጣ ቀራንዮ ስም ቢያንስ በመቶዎች የሚቆጠሩ ፌክ አካውንቶች ተከፍተዋል። ለምን? ሚሊዮን ተከታይ ስላለው ውርደት፣ እኮ ዝቅጠት እኮ ይህን ያህል ትውልዳችን መውደቆ በጣም ይጎርማል። ሞጣ ቀራንዮ በትዳሩ ላይ ሄደ ቀርቶ የሰው ደም አርዶ የሚጠጡ ሰዎች ናቸው። ብታምኑም ባታምኑ የሆነ ቀን ይሄ ነገር ይጎለጥላቸዋል። ህዝባችን እኳሁን ማሰብ ላይ አይደሉም። ህዝባችን ማሰብ አቁማል እኮ ቆየኩ ዲጎርማቻል እብድ ነው የሆነው። እንዴት ይህ ቪዲዮ ማን ያወጣብኝ? እኔ አርቲስት ዳኘ ዋለ ቤት በኩል እንደተገናኘ አላቅም። እሱ ራሱ ምን ነክቶት ከእሱ ጋር እንደተገናኘ አላቅም። ይሄው ሃያ አራት ሰዓት ነው እየሰደበልህ፣ ሃያ አራት ሰዓት ዳኜ ዋለ መጥቶ እግሬ ላይ ወድቆ ይቅርታ ካልጠየከኝ ጉድህን ነው መዘረግፈው እያለ እያስፈራራ ነው ሃያ አራት ሰዓት ምን አገናኛቸው? እናንተ የተኮበራች ሰዎች ናች። ወርቆ አይተ ነው የተኮበረ ሰው ነው። በኢትዮጵያ ኢኮኖሚ ውስጥ አለ የተባለ የአገሩ ከፍተኛ ባለስልጣኖች ሁሉ የዛሬን አድርገውና በጣም የሚያከብሩት በጣም የሚወዱት በአማራ ክልል ላይ ቁጥር አንድ የሚባል እጅግ በጣም የስራ ሰው እንደሆነ የሚታወቅ ነው። ውያኔ እየገረፈው እየገረፈው መልታይ ቢሊዮነር የሆነ ሰው እየታሰረ ፍሬ የሚያፈራ ትልቅ ሰው የነበረ ሰው ነው። ምን ሊሰራ ከዚህ ሰው ጋር እንደተገናኘም አላውቅም። ዳኛው ዓለም ከዚህ ሰው ጋር ወርድ ራስን ማዝቀጡ አዝቅጧቸዋል ራሳቸውን። የሚገባ ሰው አይደለም። ከሱ ጋር ምንድን ነው ያገናኘው? እኔ እኮ በጣም የሚያሳፍር ይሄው። ሰውዬው ወፍፍ ይሆናል። በቃ ጨርቁን ጥሎ አብዷል። እና እኔ ይህን ቪዲዮ ያስወጣችሁብኝ ሰዎች አልላቀቅም፣ ገና እንገዳደላለን እያለ እና በጣም ተበሳጭታል። ሞጣ ቀራንዮ እንዲህ ያለው ነገሮች ስለወጥብህ እኔ ደስ ብለኛል፣ አንጀቴ ነው ቅቤ የጠጣ። እኛ ብንናገር የሚያምነን የለም፣ እኛ ብንናገር ሰው ሊረዳ አልቻለም። ትውልዳችን ዘግጧል። እና በትዳር ላይ ትዳር፣ በሴተኛ አዳሪ ጋር ከዚህ በላይ ይሄዳለን? ለሰው ዶም ይጠጣለን ነው ሞጣ ቀራንዮ በአደባባይ ከሆነ ከሉምን አንቴ ጋር እጄ ከው ገና አልበቃህም ልሉምን አንቲ ኮ ጎና እማት ናችሁ ብለው ፈረንጅ እኮ ናቀኛለሁ ሰው እኮ ነው። ሌላ ሰው ተናግሮ ቢሆን አገር ትጎለብጣላች። እየሳቁ ምንድን ነው እያነብስ ክስታ እየሞቱ መገልፈጥ የለም እዚህ አገር ላይ በትውልድና ትውልድ መካከል ደም መፋሰስ እንዲፈጠር ምናልባትም እኔ የጥልቁ ዓለም ተልእኮ ያለው ሁሉ ነው የሚመስለ የሞጣ ቀራንዮ ኦሮሞን ህዝብ እንዴት እንደሚያንጓጠጥ አይታችሁታል። ሞልሰው ደግሞ ኦሮሞ ትክክል ነው እንጂ ይሄ የዞቀጠ እኔ አማርኛ ልዶግም አልችልም በኦሮሞም ላይ በአማራም ላይ የተናገራቸው እጅግ ዘግናኝ ንግግሮችን እኔ ልዶክማቸው አልችልም። ለምንድን ነው ሁለቱን ህዝቦች ወደ ደም መፋሰስ እንደሄድ እና ትውልዳችን ያበቃለት ነው፣ በእውነቱ ነው መላቸው። እግዚአብሔር እንደ ወርቅ እንደ እንቁ የከበሩ ልጆችን ከዚህ አገር ላይ አውጥቶ ይህን ትውልድ አስተሳሰቡን መቀየርና ትክክለኛ መስመር እንዲይዙ እግዚአብሔር ካላደረገው ከሰማይ ካልሆነ በሰቀር አብቅቶለታል። የትውልድ ትልቁ ሀውልት በትውልዳችን መካከል የድንቁርናና የውድቀታችን ትልቁ ሀውልትና ምልክት ሞጣ ቀራንዮ ነው። አበር አራት ነጡ አራት ነጡ አማራ ህዝብ ከመላው ከኢትዮጵያን ጋር በመተባበር ታላቋን ኢትዮጵያ የገነባ ህዝብ ነው። በእንደነዚህ አይነት ጋጠወጦች ራሱ ጆከርም ቢሆን ጆከርም ቢሆን ታላቅ ነው። የአማራን ህዝብ አትወክልም። አትወክልም ሌሎቻችሁም አትወክሉም አማራ ህዝብ ትልቅ ህዝብ ነው። ፋሲለደስን የጎነባ ቅዱስ ላሊበላን የጎነባ አለምን እጁን በአፉ ያስጫነ፣ በብራና የተጻፉ በሺ የሚቆጠሮ መጽሐፍት ያለው እውቀቱን በመንፈሳዊ እውቀቱን በስነ ጠፈር እውቀቱን በህክምና ያደረገ ትልቅ ህዝብ እንደነዚህ አይነት ጋጥወጦች አይወክልም። ይወከላል የምትሉ ነውረኞች ልትኖሩ ትችላላችሁ። አይወከሉም እግዚአብሔርን ፈርቶ ሰውን አክብረው የሚኖር ህዝብ ነው። የኦሮሞ ህዝብ እንደዚህ በነ ጅጅክያ የሚመዘን በነ ዳልቻ የሚመዘን ህዝብ የለም። ኦሮሞ ህዝብ በነ ከድር የሚወክል ህዝብ የለም። አማራ ህዝብ ትልቅ ህዝብ ነው። ኦሮሞ ህዝብ ትልቅ ህዝብ ነው። ትልቅ ታሪክ፣ ትልቅ ማንነት ያለው ህዝብ ነው። በጋጠ ወጦች የሚወከል የትኛውም አይነት ብሔር የለም። ይህን እወቁ። ነገር ግን እየተወከለ ለማስመሰል ሚሊዮኖች የምትፈጥሩት ውርክብ እንዳለ ግን እንረዳለን። ሚሊዮኖች የምትፈጡት ግርግር እንዳለው ግን እናውቃለን። ነገርዬው ግን ትክክል አይደለም። አካሄዱ ግን ትክክል አይደለም። እና ሞጣ ቀራንዮ በሚስት ላይ ማማጎጥ አይደለም። የሰዶም ቢጠጣ ማይረካ ሰው ልንገር። ህዝባችን ግን ዘግጧል። እውነቱን ለመናገር ህዝባችን ግን አብቅቷል። የሆነ ትውልድ ግን ራሱን ለሞት አሳልፈ እየሰጠ ያበቃለት ትውልድ እንዳለው ግን እርግጠኛኛ ነግራቻለሁ። ግን እንዳልኳቸው በየዘመኑ ያለው እንደነ አጼ ቴዎድሮስ ያለው እንደነ ዘርዓ ያዕቆብ ያለው እንደነ ንጉስ ምኒልክ ያለው ትውልድን ከጨለማ አውጥተው ወደ ድንቅርና መምራት የሚችሉ ሰዎች ከተፈጠሩ ምናልባት ምናልባት፣ እንጂ ይሄ ነገር ያበቃለት ነገር ይመስለኛል። በጣም እየጎረመኝ። ከሞጣ ቀራንዮ ጋር እንድም ስራ ብለው ቁም ነገር ብለው ከሱ ጋር ሻይ የጠጣችው ሰዎች ለሱ የደወላችው ከሱ ጋር ያወራችው ሌሎችም እነ ዳኛ አለ ወይ ደሞ ወርቅ አይተነው ብቻ ሳይሆን ሌሎችም ገና አብራችሁ ትዞቅጣላችሁ። ብታርፉ ነው የሚሻለው። ከእንደዚህ አይነት ሰው ጋር በምንም መንገድ መጎናኘት የለባችሁ፣ ከምንም ይሄ ስዳደግ ሰው ነው ይሄ ነውረኛ ሰው ነው። ከሱ ጋር የቪዲዮ ምስል ያላችሁ ሰዎች ከእሱ ጋር በስልቅ የምትደዋወሉ ሰዎች ገና ሌላ ችግርስ ስ ገና ሌላ ችግርስ ስ ይሄ ሰው በአደባባይ ከሆነ ኢትዮጵያ ኦርቶዶክስ ቤተክርስቲያኑ ሙሉ ስርዓታን የሚያንጓጥጥ ሙሉ ሃይማኖትን የሚሳደበው የሚያንጓጥጥ ከዛ እኔ ከኦርቶዶክስ ረወዳለሁ ብሎ አንድ ቀን በመዝሙር ይመጣል። ህዝባችን ቀንጭሮ የለም እውነት እኮ ነው። ሞጣ እንዲስተን ነው የሚያምርብ ዮኔ ጌታ ይጫወቱበታል ህዝባችን ላይ እንደዚህ ነው በቃ ልክ እንደነሆኑ ማኛ፣ እንደነ እዮዳ፣ እንደነ ጭጭክያ ሃይማኖታቸውን እየጎለባበጡ ብሔራቸውን በቃ ህዝባችን መቀንጨሩን አውቀዋል። ምንም ግራ ቀኝ ማሰብ እንደማይችል አውቀዋል። ይጎርማችኋል። እና ይህ ትውልድ ማን ነው የሚያድነው? ከሰማይ ከእግዚአብሔር ከፈጣሪ ካልሆነ በቀር በሰው ክንድ የማይድን በሰው ሀሳብ የማይድን በሰው የተሻለ በጎም አመለካከት የማይድን መሆኑ ግልጽ ነው። ለምን ምናምን ቴዎች ነው የሚመሩት እነ እየዳብ ነው የሚመሩት፣ እነ ጅጅክያ ነው፣ እነ ዮኒማኛ ነው፣ እነ ሞጣ ቆራኔ ነው የሚመሩት፣ እነ ዳልቻ ነው የሚመሩት፣ እነ ስታሊን ነው የሚመሩት። ይሄ ትውልድ እንዴት ብለው ነው የሚቀየረው? ይሄ ትውልድ እንዴት ነው ሀሳብን በሀሳብ ሞግተ አሸነፈ ያስተሳሰብ ለውጥ መፍጠር የምትችለው በዚህ ትውልድ ውስጥ እንዴት አድርገ ነው እና እነጆከርን ብትሆኑም ይሄ ጋጥ ወጥ ንግግር እኔ ከሀሳብ በሀሳብ ሞግቱ ምንም ችግር የለኝ። ተበሳጭታችሁም ተናዳችሁም ተነጋገሩ ምንም ችግር የለብኝም። እናት ጋር የተገናኙ ስድቦች፣ የመጨረሻ ጸያፍ የሆኑ ስድቦች ግማታ ቁዘናም እናት እንዲሆነ አባት እንዲሆነ እናት እንዲላርግ አባት ነውር አይደለም። ያው ግድ እኮ ነው የምታናግሩት። እ ያው እኛ ስንናገር መተማመን ስለሌለ ሳንወድ በግድ ነው መርዝ የምታስተፉ። የሆነው ሆኖ ይሄ ነገር እው አሁንም አሁን የሚቀጥል ነው። መላ የለውም። ከእሱ ጋር የተጎናኛችሁ ሰዎች በሙሉ ሰሞኑን ስድባችን ለመጠጣት ዝግጁ ሆኑ። ሰውየ ወፈፌ ሆኗል፣ ጨርቁን ጥሏል። እና በጣም የሚያሳፍርና የሚያበሳጭ ነው። ይሄን ሀሳብ አሳብ ሲሞቻችን ላይ ከርግ ሼር አድርገው ወዳቸ አለው ፒስ